በሰሜኑ ጦርነት ምክንያት ከትግራይ ክልል ተፈናቅለው በሰሜን ጎንደር ዞን ዳባት ወረዳ በጊዜያዊ መጠለያ ጣቢያዎች የሚገኙ ተፈናቃዮች የሰብአዊ እርዳታ እየደረሰላቸው አለመሆኑን አስተያየታቸውን ለአማራ ሚዲያ ኮርፖሬሽን ሰጥተዋል። እርዳታ ከደረሳቸው ከሦስት ወር በላይ መሆናቸውን የገለጹት ተፈናቃዮቹ በምግብ እጥረት ምክንያት ለተለያዩ በሽታዎች እየተጋለጥን ነውም ብለዋል። መንግስትና ግብረሰናይ ድርጅቶች ሊደግፏቸው እንደሚገባም ጠይቀዋል። አድኖ ማርቆ፣ ዘገባ ወይንሸት ጌታቸው በሀገሪቱ በተለያየ አካባቢዎች በተቀሰቀሱ ግጭቶች በርካታ ዜጎች ከቀያቸው ተፈናቅለዋል። በሰሜን ጎንደር ዞንም የሰብአዊ እርዳታ የሚፈልጉ በሰሜኑ ጦርነት ምክንያት ሀብት ንብረታቸው የተዘረፉ በተለያየ አካባቢ ከ41 ሺ በላይ የተፈናቀሉ ወገኖች ይገኛሉ። ወይዘሮ ትዕግስት ታረቀኝ ጥቅምት 24 2013 ዓ.ም የተጀመረው ጦርነት ምክንያት ከትግራይ ክልል ሽሬ ከተማ ተፈናቅላ አሁን ላይ በዳባት ወረዳ ጊዜያዊ መጠለያ ጣቢያ ትገኛለች። የልጅናት የሆነችው ወይዘሮ ትዕግስት በመጠለያ ጣቢያው ሁለት ዓመት በላይ አስቆጥራለች። በመጠለያ ጠቢያው ከህፃን እስካዛውንት እንደሚኖሩ ጠቁማ በጦርነት ወቅትም የተለያዩ ድጋፎች ይመጡላቸው እንደነበር አስታውሳ አሁን ላይ ባለሀብቶች፣ ረጂ ድርጅቶች በመንግስት ሲደረግ የነበረው ድጋፍ በመቆሙ ለችግር ተጋላጭ እንደሆኑም ትገልጻለች። እኛ ተፈናቅለን ከመጣን ሁለት ዓመት ከሶስት ወር ጀምሮ ሶስተኛ ማለት ነው እና እስከ ሁለት ዓመት ባሉ የነበረው ሁኔታ ነፍስን ከማትረፍ አንጻር እኛ በቂ ነው ተብሎ ያገኘነው ሁኔታ የለም። ነገር ግን አሁን አብሶም አብሶም ወሳኝ ነው ማለት በቂ ትንሽ የመጣ መጣም ተብሎ ደግሞ ሲታይ የነበረው ጥቅም ጭራሹን ፈጽሞ ቀርቶ ሦስት ወር አስቆጥረናል። ወይዘሮ ትግስት መሰረታዊ የሚባሉ የምግብና የጤና አቅርቦት ባለመኖሩ በመጠለያ ጣቢያ የሚገኙ ህፃናትና አዛውንት ለበሽታ እየተዳረጉ መሆናቸውንም ትናገራለች። በጣም አሳዛኝና አስከፊ ሁኔታ ላይ በምግብ እጥረት ተጎድተው ሕክምና ላይ ሆስፒታል ነው የሚገኙ ህጻናቶች፣ እናቶች ደግሞ ወድቀው ተኝቶ ነው የሚገኙት። አዛውንቶችም እንደዚሁ። በተደጋጋሚ ግን አብሶም አብሶም ህጻናቶች በየሆስፒታል ነው የሚገኙ እና እኛ አሁን ያለንበት ሁኔታ በየአካባቢው በየማህበረሰቡ ዱቄት እየተለመነልን ነው ያለ ነው እና እኔ በጣም እጅግ በጣም ነው የሚያሳዝነኝ ከምንም በላይ ያለንበት ሁኔታ ማለት ነው እና እኛ ለሞት ለበሽታ ለስቃይ የተዳረግነ ሰዎች ነን ያለ ነው። ዋናው ነገር ምግብ ነው። አሁን ለኛ የሚያስፈልገን ምግብ ነው፣ ምግብና ምግብ በቃ። ሌላዋ ተፈናቃይ ወይዘሮ መሰረት ዱቤ በጥር ወር 2015 ዓ.ም ነው የልጅ እናት የሆነችው። እንደ ተጎጂዋ ገለጻ በመጠለያ ጣቢያ በረሃብ በመጎዳቷ ልጇን ለመውለድ ተቸግራ እንደነበር አስታውሳ፣ በመጠለያ ጣቢያው የሚገኙ ወገኖች ህይወታቸውን ለማቆየት በልመና የተሰበሰበ ምግብ እየተጠቀሙ እንደሚገኙም ትናገራለች። በቃ ሌሎች የሚጎረስ ነገር የለም

ግን አሁን ግን አንጀቴና ስሬ ነው የሚሄዱ ባንቀልባ አንጀቴና ስሬ ህጻኔ ብራሱ አይፈስም ም ነው ስለራቤ የትማም ጥቶ ስለማላጣ በቃለው መንግስት ረጅ ድርጅቶች የምግብ ድጋፍ የማያደርጉ ከሆነ የተለያዩ የህብረተሰብ ክፍሎች ለጉዳት እንደሚዳረጉም ትጠቁማለች በጣም በራብ ተጎድቷል ህጻናት ከኛ ካራሶ ህጻናቶች የሆነ ራብ የሚነሳ በሽታ አለ ያነ በሽታ ህጻኖችን አጥፍቷቸዋል ያነ በቃ የወፌ ነው የምትባልና በራብ ነው የምትነሳው አሁን ሁሉ ሀይዝ ውስጥ ያለው ህመምተኛ ነው። ካኛ ካራቶቹ ይድቅም ሁሉ ህመምተኛ ነው። እኛ ነው ፈጣ ተናንጅታችን አስረን እየተነሳ ነው። በፈጣሪ ሀይል ነው ያለነው እንጂ ሲንዲካቋማ የጉዝ ጊዜ ነው ወራ አራት ወር ይሆነ ነው። በሰሜን ጎንደር ዞን ከኦሮሚያና ትግራይ ክልል እንዲሁም ከጎረቤት ሀገር ሱዳን የተፈናቀሉና አስቸኳይ የምግብ እርዳታ የሚያስፈልጋቸው ከ41 ሺ በላይ ወገኖች እንደሚገኙ ከዞኑ አደጋ መከላከልና ምግብ ዋስትና ተጠሪ ጽህፈት ቤት የተገኘው መረጃ ያመለክታል።